አዜብ አሁን እንደ እውነት በጡረታ ነው የሚተዳደሩት። የኑሮ ድጋፍ የሚሰጠው ደህና አድርጎ ተሻሽሏል። አጭር በድንገት ነው ለእኔ በፍጥነት የመጣው። የትኛው? ይሄ ንዋሀድ ነው፣ ውህድ ፓርቲ እንሆን የሚለው ራሱ አሁን አለያይቶ ያለው። በፊትስ ሲነሳ አልነበረም? ከሐዋሳው መድረክ ጀምሮ አቶ መለስ እንደውም አስምረውበት የነበረ ጉዳይ አልነበር? ዘግይተናል ብለው ይህ ጥያቄ ዛሬ ለምን አስፈለገ? በተለይ የእሳቸውን ስልጣን እሱ ሆነ አላመኑበትም የሚል ነገር ቤቱን አለቅልም እስከ ማለት የሚደርስም ጸብ ነበራቸውም የሚሉም ነገር ይነሱ ነበርና ና እኔና ኃይለማርያም የግል ጠብ የለን። ምርጫው ላይ የራሴ መፍትሄ ነው። የአቶ መለስ ባለቤት ባይሆኑ ኑሮ የኢፈርት መሪ ሊሆኑ የሚችሉበት እድል የለም፣ ኢፈርትን የሚያህል ግዙፍ ድርጅት የመምራት አቅሙ ብቃቱም የላቸውም ብለውም የሚከራከሩ አሉ። የእርስዎ መልስ ምንድን ነው? የመለስ ባለቤት በመሆኔ መሆን የምገባኝን ሳልሆን ቀርቻለሁ ነው። ደግሞ ብቅድባጭ እንደዚህ ያህል አባባሉ ግን ትምክህተኛ አባባል ነው። እንኳን የሚመልሱት የሚናገሩት ተቋም ነበር። ሜቴክ የእውነትና ወራ ከተባለ እሱን ጠይቃቸው። የሚናገሩት መመለስ ያለ ያቃታቸው ሰዎች ከነበሩ አሻጥር የበዛባቸው ህንፃዎች ናቸው የሚልም ነገር ይነሳልና እዚህ ላይ አስተያየት ይስጡ። እናንተ ያቀረባችሁት ዶክመንታሪ ፊልም በግሌ የተሟላ መረጃ አድርጎ ለመውሰድ ይከብደኛል። እርስዎም ኮ የዚህ የዚህ የዚህ የዋልታ ቦርድ አባል በነበሩበት ጊዜም እንደዚህ አይነት ዶክመንተሪ ታሰሩ ነበረ። ይህም ያው ከመምህሩ ነው ደቀ መዝሙሩና ለብልሽታችን መሰረቱ ኢህአዴግ ነው። ተላቀቁት ክፉ ውርስ ካለ ክፉ ነገር ማለት ኢህአዴግ የመላእክቶች ስብስብ አልነበረ ስለ ሰው ስለ ሰው ቀድጄ ልልበሰው የሚለውን የአስቴር ዘፈን እዚያው ላይ እዚያው አልበም ላይ ደግሞ እና እያጅቦ ወይ ስራን አይሰሩ ወይ ሰው አያሰሩ የሚለውንም እንደሚወዱት ተናግረዋል። እና በጣም መሰረታዊ ምክንያት እንደሚኖሩት እርግጠኛ ነኝ። አርፈ ስራህን ብቻ በምሰራበት ቦታ ላይ የሚተናኮልህ በጣም ብዙ ነው።